በቅናት ቀጥል ብሏል ማለት ነው። እዚህ ፍዝዝ ብለ ኪራዬ እንግዲህ ክብሮም መጥቶ ቀብል ያረጋት ነው እንደ ጭልፊት ማለት ነው። ሰላም ጤና ይስጥልኝ። እንዴት አላችሁ እንጂ ቤተሰቦች? ሰላማቸው ይብዛልኝ፣ ኢትዮጵያንም ኤርትሪያንም ማለት ነው። እኔ በጣም ሰላም ነኝ። ሀገራችን ኢትዮጵያ ሰላም ያድርግልን። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለነባሮች መታችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ጽናት በጣም የምንወዳ የምንከታተለው ድራማ ነው ማለት ነው። ያው ክፍል ሰላሳ ስድስት ተለቋል። እንግዲህ የጽናት ድራማ በጣም አጓጊ ነው ማለት ነው። ኪራ ሲንከረፈፍ፣ ይኸው ክብሮም መጥቶ ለጽናት እንክብካቤ እየሰጣት ነው። እንደ እንቁላል እያያት ነው። ፍቅር እየሰጣት ነው ማለት ነው። እና ኪራ ለምን እንደ ግልጽ መናገር አልቻለም። ሁሌም ወድሻለሁ፣ አፈቅርሻለሁ ሲወጣም ሲገባ ማለትቶ ማለት ነው እና እሱ ወንድ እዛ ቤት በመጣ ቁጥር በሄደ ቁጥር ከወንድ ከከሌ ጋር አትቀራረብ ያላልኩሽም ወይ ከከሌ ጋር እንዳላይሽ በፊት ከናሆም ጋር ምንድን ያለሽ ግንኙነት ከሱ ጋር ሁሌም ተለጣጥፈሽ አይሻለሁ እያለ በጣም ሲጨቃጨቅ ነበረ። አሁን እንግዲህ ጭቅጭቁ ቤቲ አጋፍ ዳይፐር ታርጋበት ነው መሰለኝ የሄደችው። ልክ የቤቲ ጭቅጭቅ እሱ ላይ ነው ያለው ማለት ነው። እንግዲህ ባልና ሚስ ከአንዱ ዚህ ይቀዳል እንደሚባለው፣ ይኸው ኪራ በቅናት እያበደ ነው እየተቃተለ ነው ማለት ነው። ጽናት እንግዲህ ምን ብለዋለች ኪራ እኔ በቃኝ አሰናብተኝ ብለዋለች። ኪራም አይ እኔ ጽናት አላሰናብትሽም ምን ማለት ነው የት ልትሄጂ ነው? ጥነሽኝ እንዳትሄጂ ይብሏታል ኪራ። ጽናትም እንደፈለግ ስለምተመታል እንደፈለግ ስለምትጫወትብኝ ለዛ ነው ወይ አላሰናብትሽም የምትለኝ? ረፍት እኳ አይደለም የጠየኩክ። ጠቅልዬ ሉጣ ከዚህ ቤት በቃኝ፣ ብዙ ተጎድቻለሁ። እንደዚህ የተጨቆንኩ መኖር አልችልም ብለዋለች። ኪራ እውነትሽን ነው ወይ? መውጣት አይቻልም ደግሞ ከዚህ ቤት ከወጣሽ እኔ ኪራ አይደለሁም ብሎ እንደውም የዛቻ ያለበት ነገር እየተናገራት ነበረ ማለት ነው። እና ያው ትንሽ ኪራና ጽናት እንደ ድሮ አይደሉም እንዳየናቸው ማለት ነው። የሆነ ቅሬታ እነሱ ጋር ያለ ይመስላል። እንግዲህ ናሆም ሊያድር መጥቶ ነበር እና ኪራ ቤት ግን ክብሮም የሆነ ሀሳብ መጣለት እና ናሆምን ጠየቀው፣ ለምን የሆነ ነገር አናረገም ማታ እኔ እናንተ አልጋው ላይ እንተኛ፣ የማዘርም ክፍል ደግሞ እንቅልፍና ቁልፍን እንያዘው። ሄዶ ያው ጽናት ጋርም የሚያድረው ስለዚህ ይቅርታ ይባባላሉ እንደ ድሮ ይመለሳሉ ብሎ ነበረ። እውነትም ያሰሙት ተሳክቷል። እንግዲህ ጠዋት ተነስተው አቶ ናሆም ሲሄድ ኪራና ጽናት ተቃቅፎ ተኝቶ ነበረ ማለት ነው እና ጭራሽ እያለ እንግዲህ ናሆም እየቀለደ ገብቷል ወደ ኪራ ወደ ጽናት ክፍል ማለት ነው። እንዲሁም በንቅልፍልባቸው ይመስለኛልና ጽናት እዚህ ምን አመጣሽ ብሎ ጠየቃት፣ ኪራ ማለት ነው። ጽናትም ኪራ እዚህ ምን አመጣክ? እኔ ልጠይቅህ እንጂ ክፍሌ ምን ትሰራለክ እያለችው ነበረ ማለት ነው። እንግዲህ እሷን በቃ ረፍዶ መሰለኝ ቁርስ ለስራ ብላ ስትሄድ ክብሮም ክችን ውስጥ ቁርስ እንግዲህ ሁለት አይነት ሰርቶ ቁጭ አድርጓል ማለት ነው። ጽናት እየደቀችም ገብታ ክብሮምን ደህና አደርክ ብለዋለች። እሱም እየሳቀ ደህና ነኝ ብሏታል። ድስቱን ስትከፍተው ግን ክብሮም ቁርስ ሰርቶ ነበረ ማለት ነው። ማን የሰራው ብላ ጠየቀችው። ክብሮምም እናቴ እኮ ሴት ነች፣ ምንም በእናቴ እጅን ያደጉት ሙያ ደግሞ ከሷን ቀሰምኩት ብሎ እንግዲህ ቁርስን በቃ አንተ ተሰራክ እኔ ላቅርብ ብለዋለች። ኪራ ማለት ጽናት ማለት ነው። ክብሯምም እሺ ብሎ ሄዷል። እንግዲህ ኪራ እንዴት አንቺ ያለሽ? እኔ እኮ የቀጠርኩሽ ለእኔ ምግብ ሰርተሽ እንድታበይ ነው እንጂ ሌላ ሰው ሰርቶ እንዲያበላኝ አይደለም ብሎ በጣም ተናዶ ተናግሯታል ማለት ነው። ይህ ደግሞ ምንም ማለት አይደለም እንግዲህ ቢሰራ ነገር አይደለም። እንግዲህ እሷም ምን ብላለች? ሊያግዘኝ ነው እንጂ እንዴት እንዴ ነው የምታስበው? ኪራ ያንተ መቀየር ለአንድ ሳምንት ነው እንዴ ብለዋለች። በቃ ኪራ ከዚህ በላይ ማውራት አልችልም እያለችው ነበር። ዝንበይ ምንም ነገር እንዳት አብሽት ዝጊ እያላት ነው። እሷም መሄድ አለብኝ ብላለች ማለት ነው። እና ክብሮም እንግዲህ ፈተናውን አልፏል ሊሄድ ነው ማለት ነው። ከዛ ሀገር ሊሄድ ነበረ ያው ደስ ብሎት ክብሮም ኪራንም ሲነግረው እንኳን ደስ አለህ ብሎታል። ናሆም ግን ምንድን ነው ያለው? ግን ከልብክ አይመስለኝም። ፈተናውን ስላለፈ ብቻ ደስ ያለ ከዚህ ቤት ቶሎ እንዲሄድልክ ነው ብሎታል፣ ማለት ነው። አታይም እንዴ ታዲያ ጽናት ስር እየሄደ የለጠፋል ብሎታል። አይ ኪራ፣ አሁንም ምንትን ማለት ክን አልተውቅም። ያንተ ችግር እኮ ይሄ ነው ብሎታል ናሆም ማለት ነው። እንግዲህ አስቡት፣ ኪራ አሁንም በቅናት እያበደ ነው። ኪራና ክብሮም ደግሞ ተነጋግረዋል። እሱ ምንድነው በጽናት ምክንያት ነው የተነጋገሩት። ለምን እንዴት አደረጋታለክ? ለምንስ አበሳጫታለክ? ሴት ልጅ እናት ናት፣ ሴት ልጅ እህት ናት፣ ሴት ልጅ ሚስት ናት ብሎታል። ኪራ ክብሮም ማለት ነው ለኪራ ተው እንጂ እያለው ነበረ። ግን እዛ ጋ ምንም እያደረጉ አልነበረም ኪራ ክብሮምና ጽናት ማለት ነው። ጽናት ቲቪ እያስተካከለች እየጠራረገች፣ እያጸዳ የነበረ ክብሮም የመጣው እንግዲህ አስደንግጧታል። ቀስ ብሎ ደስ ይበልክ አንገቴን አንገቴ ተቀጫውልክ ስትለው ነው እንግዲህ እያሻሸት ባለበት ሰዓት ኪራከች ያለው ምን እየሰራችሁ ነው? ምንድን ነው የምታደርጉት ብሎ አፋጦ ጠየቃቸው። እውነቱን ተናግረዋል። እኔና ጽናት ምንም አይነት ግንኙነት ከዚህ የዘለ ነበረ አሁን ግን መሄድ የትቻለሁ እዚሁ ቁጭ ብዬ ጽናትን መንከባከብ አለብኝ ብሏል ኬዳ ማለት ክብሩን ማለት ነው ኪራ እንግዲህ